ገዳይ ብሎ ቀን በማታ ያላንተ ያለ ጌታው። ቅዱስ ሀጃ አምላክ አሜን። ውድ የዘካርያስ ኬሮ ቲዩብ ቻናል ቤተሰቦች እና ውድ የፍኖተ ብርሃን ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። ሁለታችን በአንድ ላይ ተባብረን ነው የስራን ያለ ነው። ቤተሰቦቻችን እንግዲህ ዘካርያስ ኬሮ ቲዩብ እና ፍኖተ ብርሃን ሚዲያን ሳብስክራይብ በማድረግ እንድታበረታቱን እንድተባበሩን በእግዚአብሔር ስም እናሳስባችኋለን። ዛሬም ያው ሰንበተ ክርስቲያን ነው። እንኳን ለዚች ቀን በሰላም አደረሳችሁ። ሰንበተ ክርስቲያን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ አዳም የአዳም ልጆችን ከዲያብሎስ ቀንበር ወይም ከዲያብሎስ ባርነት ያወጣበት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተወለደባትና ሞቶ ተሰቅሎ ሞቶ የተነሳባት እለት ናትና። ውድስቼ ሰንበተ ክርስቲያንን በማክበር ብዙዎቻችን በቤት እንውላለን። እንግዲህ ቪዲዮዋችን ያው አብዛኞቻችን ቤተክርስቲያን እንግዲህ ስራ ሲሰራ ስራችን እንደሆነ መንፈሳዊ ነገር መስራት እና ወደ መንፈሳዊ በጎ በጎ ነገር ማድረግ መስራችን፣ ቤተክርስቲያን ሂደን መሳለን፣ ማስቀደስ፣ ከዛ በተረፈ ደግሞ የተቸገሩ ወገኖቻችን፣ የታሰሩትን መጠየቅ፣ የታመሙትን መጎብኘት እና ዎችን ችግረኞችን መጠየቅ ነው፣ የዛሬዋ ቀን ስራ ማለት ነው። እንግዲህ አይሁዶችም ጌታችን መዳንታችን ኢየሱስ ክርስቶስ በሰንበት ቤተክርስቲያን የታሙትን ፈውሳቸል ማለት ሲፈውስ እንግዲህ ከሰውታል ማለት ነው። ይሄ በጎ ስራ የሚሰራበት ነው፣ በጎ ስራ ነው። እና ስለዚህ በጎ ስራ የሚሰራበት ቀን ነው። እንግዲህ የረፍት ቀን ሲባል ዝም ብለን እንደ ብሉ ኪዳን እንደ ኦሪቶች ያው ወርቶች እንግዲህ ሰንበት ክርስቲያን እግራቸውን አጣጥፎ ምንም ሳይሰሩ ዝም ብሎ መዋል ነው እና ስራ ሲባል መንፈሳዊ ስራ ማለት ቤተ ክርስቲያንን መሳሌ መጽሐፍ ቅዱስን ማንበብ፣ የታሙትም ጠየቅ እንዳልከ፣ ቀድሜ እንደተናገርኳችሁ ያለውን ነገር ማድረግ በጎ ነገር መንፈሳዊ ነገሮችን ማድረግ የምናደርግበት የቸገሮችን ጠይቅ እለትናትና ለዚህ ቀን እንኳን በሰላም አደረሳችሁ አደረሰን እያለን እንግዲህ ዛሬ በዝማሬ ለናንተ መተንላችኋል፣ ውድ ቤተሰቦቼ። በሌላ ቀን ደግሞ በአዲስ ቪዲዮስ ገን መጣራራችሁ ድረስ ዛሬ ደግሞ በዝማሬ መተንላችኋል፣ ውድ ቤተሰቦቼ። እኔን ዲያቆን ዘማሬ ዘካርያስ ቀረውና ዲያቆን ዳንኤል ጀንበሬ ወደ እናንተ በዝማሬ ያው ዝማሬን ያቀርብላችሁ እንገኛለን፣ ውድ ቤተሰቦቻችን እንግዲህ ዘካርያስ ክራር ቲዩብ እና ፍኖተ ብርሃን ሚዲያን ሳብስክራይብ፣ ፍኖተ ብርሃን ሚዲያን ሰርች በማድረግ ሳብስክራይብ እያደረጋችሁ እንድታበረታቱን በእግዚአብሔር ስም እናሳስባችኋለን። ወስቦቻችን ያላንተ ጌታ ደስታ መች አለ ያላንተ አምላክ ሕይወት መች አለ ሲሜን ጠርቶ የምትማጽነ ከእሳትም ወጣ ከሞት እንዳነ እያልን ሁላችንም፣ እኔም በክራርም በዝማሬም፣ ዲያቆን ዳንኤል ጀንበሬ በዝማሬ አብረን እናገለግላችኋለን። ብሰቦቻችን ሳብስክራይብ ሼር ማድረጋችሁ ከሁላችን ጋር ከኛ እንዳይለየን ማበረታታችሁም እንዳይለየን በእግዚአብሔር ስም እናሳስባችኋለን ወደ ዝማሪያው እንሄዳለን ጎሶቻችን እንግዲህ ሳብስክራይብ ያደረጋችሁ እንደምትከታተልም ተስፋ እናደርጋለን ጎሶቻችን ማለት ነው ሕይወት መች አለ? ስምህ ጠርቶ የተማጸነ ከሳት ከሞት ከሞት ብታነ ያላንተ ጌታ ደስታ መች አለ? ያላንተ አምላኬ ሕይወት መች አለ? ስምህ ጠርቶ የተማጸነ ከሳት ሞታ ስደቱ ማናስታውሳ ያላንተ ጌታ ደስታ መች አለ ያላንተ አምላክ ሕይወት መች አለ ስሜን ጠርቶ የተማዘነ ከሳትን ሞታ ደስታ መች አለ። ያለ አንተ አምላኬ የህይወት መች አለ። ስም ጠርቶ የተማፀነ ከሳትም ወጣ ከሞትም ዳነ ልና ለዘለዓለም ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ህይወት መች አለ? ስምህ ጠርቶ የተማዘነ ገዛትም ወታ ምስጋና ሆኖ ምግብ በጠጤ ተቀጣጠለ ፍቅር በልቤ ግር ርግር አለ እህቴ እሞላዋለሁ በልታ ቤቴ ያላንተ ጌታ ደስታ መች አለ? ያላንተ አምላኬ ህይወት መች አለ?

ማረስን እንቀበልልን ውድ ቤተሰቦቻችን ሰዎቻችን፣ እንግዲህ ቲዩባችንን ፍኖተ ብርሃን ሚዲያ ና ዘካርያስ ክራር ቲዩብን ሳብስክራይብ ሸር በማድረግ በሰብንቶኑ እንዳብርታቱም በእግዚአብሔር ስናሳስባችኋለን። ለዛሬ ያለን ቆይታ እዚህ ላይ ያበቃልና ያበቃል ይበቃል። ውድ ቤተሰቦቻችን በአዲስ ቪዲዮ እስክንመጣ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሳብስክራይብ ሸር ማድረጋቸው እንዳይለየን። እበ እግዚአብሔር ስብ እናሳስባችኋለን። ይቆየ ንጉሰዎች